እድሜው በሰርግ ዕለት እንደ ልጅ አላስቦረቀ ያለው ዳዊት ድሪምስ ታዋቂ የኢቢኤስ ጋዜጠኛን ሚዜ በማድረግ በጥቂት ሰዎች ታጅቦ የሕይወቱን ትልቁን ቀን እንደሚያከብር ወንድ ሳይቦረቅ ፊቱ ሳይፈካ የሰርግ ሥነ ሥርዓቱን ከውኗል። ዕድሜው እንደዚህ ለማድረግ ለመዝለል፣ በዚች ልዩ ቀኑ ለመፈንጠዝ አይመችም ወይ እስከሚያስብል ድረስ ጥያቄ ተነስቶበታል። ሰርጉ የፕሮሰስ ሰርግ ጭምር መስሎ ነበር። የሚስቱን ከንፈር ሲስም ሲሽኮረመምም ታይቷል። ዳዊት ድሪምስ በተለይም በሰርጉ ታዳሚዎች የቀረበለትን ደግመህ ሳማት የሚል ጥያቄን ሳይቀበል አልፎታል። እንደዚህ አይነት ነገር በደስታው ቀን በሰርግ ሥነ ሥርዓቱ ላይ የሚያደርግ ወንድ ማን ነው? የሚወዳትን ሴት በሰርጉ ቀን ከንፈር ስሞ ድገም ተብሎ ሲጠየቅ በደስታ ይደገማል እንጂ ባልሰማ እንዴት ያሳልፋል? እንዴትስ ይታለፋል? ሚስትስ የሚሰማው እንዲ ነው እንዴ? በማለት ጥያቄ አንስተዋል ብዙዎች። ዳዊት ድሪምስ ግን ተሞሽሯል። እንኳን ደስ አላችሁ ለማለትም እንወዳለን። አነቃቂው በስተርጅና ነቃ። ከሶስት ወራት በፊት ሽማግሌ ላከው። ዳዊት ድሪምስ ጥቂት ሰዎችን የጠራበትና የኢቢኤስ ጋዜጠኛን ሚዜ ያደረገበት የሰርግ ሥነ ስርዓቱ ተከናውኗል። ዶክተር ወዳጄነ መሐረነ ከዳር ቆመው ወዳጁን ዳዊት ድሪምስን ድረዋል። ከታዋቂ ሰዎችም እሱ ነው የታየው። የሰርግ ሥነ ሥርዓቱ ግን እጅግ ደማቅ የማይባል ደብዘዝ ያለ ከደስታ ፕሮቶኮልን ያስቀደመ መሆኑ በርካቶችን አስገርሟል። ጭፈራዎች እምብዛም ናቸው። ዳዊት ድሪምስ ፊት ላይ የሚታየው ገጽታም አንድ ያፈቀራትን ሴት ለማግባት ቀን ጠብቆ ጸሎት አድርጎ የደረሰለት የሰመረለት አይነት ወንድ አይደለም። ዳዊት ፈዞ ነበር። ደስታው መሃል መሃል ላይም አይታይም ነበር። የሆነ ሰዓት ሰርጎ ካፌ እንጂ የሰርግ አዳራሽም አይመስልም ነበር። እነ ዳዊት ሙሽሮቹ በቦታቸው ተቀምጠዋል። ሚዜዎችም በተመሳሳይ ሙዚቃ ተከፍቶ ቁጭ ብለዋል። የሚጨፍር የለ፣ እልል የሚል የለ፣ ደብዘዝ ያለ ድባብ ነበረው። ምስጋና ሰርጎችን ለማድመቅ በሚታወቀው ለዲጄ ኤቢ ይሁንና፣ የጭፈራ ንቃት የሌላቸውን ሙሽሮችና ታዳሚዎች እንደምንም በሙዚቃዎች ሊያወዛውዝ ነቃ ሊያደረግ ችሏል። ምናልባትም ይህ ሰርግ በዲጄ ኤቢ ባይደረግ ኖሮ ደብዛዛነቱ የበለጠ ይጎላ ነበር። የትልልቅ ሰዎች ሰርግ ማለትም ተለቅ ተለቅ ያሉ እድሜ ያላቸው ሰዎች የተሞሸሩበት ሰርግ መሆኑን ማሳያ ነው ያሉም አልጠፉም። ጭፈራ፣ ደስታና ፈንጠዝያ ሁሉም በእድሜ ነው። ያድሜ ካለፈ ደስታም እየቀነሰ ስሜትም እየጠፋ ይመጣል። ስሜትን የመግለጽ አቅምም ዝቅ እያለ ሄዳል። ዳዊትም በሰርጉ ስነ ስርዓት እየፈነደቀ እየቦረቀ ያልታየው ዕድሜው ስላለፈ ነው ያሉ በርካቶች ናቸው። ምናልባትም ዳዊት ኖሮ ኖሮ ዕድሜው እየገፋ ሲመጣ ቆም ብሎ ሲያስብ ትዳር መመስረት እንዳለበት፣ ልጅ መውለድ እንዳለበት ስለገባው ገባው ሳይሆን አይቀርም አሁን በስተርጅና እየተሞሸረ ያሉም ጥቂቶች አይደሉም። እሳይ አበጀህ የእኛ ልጅ፣ ባሳር ተገኘ ባማላጅ፣ አረኩሉን ማንኩሏታል ባትኳለውም ያምርባታል ሁለቱም አንደሆኑ። ዛሬ እነዚህ ሁሉ የሰርግ ዘፈኖች ለዳዊት ድሪምስም ተዘፍነዋል። ሰዎችን በማነቃቃት የሚታወቀው ዳዊት ድሪምስ አሁን ነቃ ተሞሸረ። ለዳዊት ድሪምስ እንኳን ደስ አለህ እያለን በኤቤስ ቴሌቪዥን የደመቀውን የፕሮግራም አቅራቢ ሚዜው ያደረገው ዳዊት ድሪምስ በሕይወት አጋጣሚ ዕድሜም ሲሄድ ሚስት ማግባት እንዳለበት ልጅ መውለድ እንዳለበት ገብቶት አገባ እንጂ አምኖበት የእውነት ፈልጎ አላገባም። እንደዚህ ሆነው ፊቱ ያልፈካው ፈገግ የማይለው ነገሮችን በግድ በሚመስል መልኩ በገዛ ሰርኩ ላይ በገዛ ሰርጉ ላይ ሲያደርግ የነበረው ለዚህ ሳይሆን አይቀርም በሚል ከፍተኛ ወቀሳንም አስተናግዷል። የዳዊት የሰርግ ሥነ ሥርዓት ሲሰማ ለሰርግ ነው ለካ እኛን የረሳህን፣ አንድ ዶላርን አንድ ብር አረገዋለሁ ማለትም የአንድ ዶላርና የአንድ ብርን ዋጋ እኩል አድርጓለሁ ያልከንን እየጠበቅን እኛ ቆመን ቀረን፣ አንተ ግን በስተርጅና ተሞሸርክ ያሉ ሰዎች አስተያየታቸውን ሰጥተዋል። በተቃራኒው ዳዊት ፊቱ ሲፈካ ያልታየው፣ ሲቦርቅ ሲፈነጥዝ ሲዘል ያልተስተዋለው የምዕራባውያኑን ባህል ስለሚከተል እንጂ ሰርጉን ስላልፈለገ ወይም ዕድሜው ስለገፋ አይደለም። ነገሮችን ቀለል አድርጎ ማለፍ ስለሚፈልግ ነው። ስሜቱ ፊቱ ላይ አለመነበቡም ክህሎት ነው፣ ነገሮችን ብርቅ አድርጎ እንደማያይ የሚያሳይ ነው በማለት ዳዊትን የደገፉ አልጠፉም። እነ ዳዊት ድሪምስ ወጣቱን በማይጨበት ተስፋ እያማለሉ ከስራና ከነገ ተስፋው ገለል እያደረጉት እነሱ እየተሞሸሩ ህይወታቸውን እያስቀጠሉ ነው። ከነዚህ መሃል አንድ ታሪኩን ያጋራ ሰው እንዲህ ይላል። ከሁለት ዓመት በፊት ከኛ ሰፈር አንዲት እህት በየቀኑ ና ከኛ ጋር ስልጠና ውሰድ፣ ባጭር ጊዜ ሀብታም ትሆናለች እያለች ትጨቀጭቀኛለች። እኔ ደግሞ ያድራሻችሁን ጣራ ክፍት ነው እንዴ ያዳራሻችሁ ጣራ ክፍት ነው እንዴ? ብር ዘንባል ወይ ላታለው። ልጅቱ ደጋግመው በሞሏት ተስፋ ተታላ ዛሬ ላይ የምትሰራበትን የግብዝ ኖሮት ወራቶቿን እያበላሸች ነው። በብዙ ማባቢያ ቃላት ልታሳምነኝ እንደማትችል እርግጠኛ ስትሆን መጨቅጨቋን ትተዋለች። ከሁለት ዓመት በኋላ ደወለችልኝ። ቤት ሰርቻለው መርቀልኝ ልትለኝ ነው ብዬ ስልኳን ሳነሰው፣ እባክህ የቤት ኪራይ የምከፍሉ አጥቼ ነው ሶስት ሺህ ብር አበድረኝ አለችኝ። ብዙ ሰው በጉዳዩ ዙሪያ አዲስ ስለ ሆነ በአጉል ተስፋ ተሞልቶ ለጥቂቶች ጥቅም ገንዘቡን ጊዜውንና ሕልሙን እየገበረ ነው። ላለፉት ሀያ ዓመታት ስም እየቀያየሩ የብዙ ወጣቶችን ሕይወት ሲያበላሹ ስላየው አንድም ቀን እንደዚህ አይነት መንገድ ውስጥ ያሉ ልጆች ሐሳባቸውን አስጨርሻቸው አላውቅም። ለሀያ ዓመታት በተለያየ ጊዜ ያናገሩኝን ሰዎች ሁሉንም ተለውጣችሁ አሳዩኝ። ከዛ በኋላ ቆጭ ብያ እያደምጣችኋለሁ ነው የምላቸው። እነ ዳዊት በእነዚህ ወጣቶች ዕድሜ ጊዜ ላይ ተጠቅመው እነሱ ሕይወታቸውን እያስቀጠሩ ነው። እነ ዳዊት ድሪምስ ለቀናት ብቻ በሚቆየው ስልጠናቸው ለአንድ ሰው ከአምስት ሺህ እስከ ሀያ አምስት ሺህ ብር ያስከፍላሉ። የኑሮ ውድነት፣ የኢኮኖሚ መዋዠቅ የሚያንከራትተው ወገን ሊበሉ ያሰፈሰፉ የኑሮ ውድነት የኢኮኖሚ መዋዠቅ የሚያንከራትተው ወገኔን ሊበሉ ያሰፈሰፉ ጅቦች ናቸው። ሲጀመር መርሃ ግብራቸው ይህን ያህል ክፍያ ሊከፈል አይገባውም። የእነሱ ሥልጠና ለመሰልጠን መቶ ብርም ሲበዛ ነው። እናም እነ ዳዊት ድሪምስ መሞሸራቸው እዚህ መድረሳቸው መልካም ሆኖ ሳለ የወጣቶችን ተስፋና ዕድሜ ግን ባይበሉ እንላለን።